ተመላው የዓለም ዳርቻ የምትከታተሉ ውድ አድማጭ ተመልካቾቻችን ይህ ከኦሮሚያ 11 የሚቀርብላችሁ ሰሞንኛ አማርኛ መረጃችን ነው። መረጃዎቹን እያደረስኩኝ እያንቱ አብዲ አብሬያችሁ ቆያለሁ። የኢሬቻ በዓል አከባበር በሀገር ውስጥና ውጭ መከበሩን ቀጥሏል። በዚሁ መሰረት በኬንያ ዋና ከተማ ናይሮቢ በሚገኘው እሁሩ ፓርክ የኢሬቻ በዓል በደማቅ ሁኔታ ተከብሯል። በናይሮቢ የኢሬቻ በዓል ላይ በርካታ የበዓሉ ታዳሚዎች እና የመንግስት ባለስልጣናት ተገኝተዋል። የናይሮቢ ሬቻ በዓል አመታት ተቋርጦ የነበረ ቢሆንም በድጋሚ መከበሩ የማህበረሰቡን አንድነት በማጠናከር ዘንድ ጉልህ ሚና እንዳለው ተሳታፊዎች ተናግሯል። በተያያዘ መረጃ በቄለም ወለጋ ዞን የኢሬቻ በዓል ተከብሯል። የመልካ ሚጥ ኢሬቻ በቄለም ወለጋ ዞን ሳየ ወረዳ ለሶስተኛ ጊዜ የሀገር ሽማግሌዎች፣ እናቶችና ወጣቶች እንዲሁም የጋምቤላ ክልል አመራሮች በተገኙበት ተከብሯል። በተመሳሳይ በሸገር ከተማ የመልካ ፊንጫ ኢሬቻ በአማረ ሁኔታ ተከብሯል። በዓሉን በርካቶች በባህል ልብስ አጊጠው ታድመውበታል። በድሬዳዋ፣ ሶማሌ ክልልና ምስራቅ ሐረርጌ ሲንቀሳቀሱ የነበሩ አርባ ሶስት የኦነግ አባላት መገደላቸው ተገለጸ። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ፣ ሶማሌ ክልልና ምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ሲንቀሳቀሱ የነበሩ አመራሮችን ጨምሮ አርባ ሶስት የኦነግ ቡድን አባላት ሙሉ በሙሉ ተገድለዋል ሲል አስታውቋል። ዝርዝሩ እንደሚከተለው ይቀርባል። በድሬዳዋ ሶማሌ ክልልና ምስራቅ ሐረርጌ ሲንቀሳቀሱ የነበሩ አርባ ሶስት የኦነግ ሸኔ አባላት መገደላቸው ተገለጸ። የምስራቅ ኢትዮጵያ ጥምር የጸጥታ ኃይል በድሬዳዋ ሶማሌ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ሲንቀሳቀሱ የነበሩ አመራሮችን ጨምሮ አርባ ሶስት የኦነግ ሸኔ ቡድን አባላት ሙሉ በሙሉ ተደምስሰዋል ሲል አስታውቋል። ጥምር የጸጥታ ግብረ ኃይሉን ወክለው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግሪያ ሰኞ ጥቅምት 17 2018 መግለጫ ሙሉቃ ሙሉቃ ሰጥተዋል። ኮሚሽነሩ በመግለጫቸው ኦነግ ሸኔ ሽብር ቡድን በምስራቅ ሐረርጌ በኩል አቋርጦ ወደ ድሬዳዋ የገጠር አካባቢዎች ገብቶ እንደነበር አስታውቋል። ቡድኑ በአስተዳደርና በአጎራባች ክልሎች መሰረተ ልማቶች ብሎም በኢንዱስትሪዎች ላይ ጥቃት መሰንዘርና የብሔር ግጭት ማነሳሳት ተቀዳሚ አላማው ነው ብለዋል። በዚህም ሰባት ልኡካንን በህብረት ያቀፈው የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የኦነግ ቡድንን በመክበብ እርምጃ ወስዷል ያሉት ኮሚሽነሩ በተፈጸመው ጥቃትም አርባ ሶስት ውስጥ ያህል የቡድኑ አባላት ላይ እርምጃ መወሰዱን አረጋግጠዋል። የፌዴራል መከላከያ ሰራዊት በበኩሉ ጥቅምት 16 2018 ባወጣው መግለጫም በምስራቅ ሐረርጌ ዞን ዳሪሞቄሌ ዋሻ ሲንቀሳቀሱ በነበሩ የቡድኑ አባላት ላይ እርምጃ መውሰዱን አስታውቋለ። በተወሰደው እርምጃም 17 የቡድኑ አባላት ሲገደሉ 14 አባላት ከነሙሉ ትጥቃቸው መማረካቸውን ገልጸዋል። በደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካይ መሬት መንቀጥቀጥ ተከሰተ። በአማራ ክልል በሚገኘው ደብረ ሲና አቅራቢያ ቅራቢያ በሬክተር ስኬል አራት ነጥብ ዘጠኝ የተለካ መሬት መንቀጥቀጥ እሁድ ጥቅምት 16 2018 መከሰቱን የአሜሪካ ጂኦሎጂካል ሰርቬይ መስሪያ ቤት ገለጸ። ንዝረቱ በፊንፊኔ የተለያዩ አካባቢዎች የተሰማው ርዕደ መሬት የተከሰተው ከጠዋቱ 2 ሰዓት ከ24 ደቂቃ ላይ ነው ተብሏል። የመሬት መንቀጥቀጡ በኢትዮጵያ በዚህ ሳምንት የተመዘገበው ሁለተኛው ርዕደ መሬት ሆኗል። በትግራይ ክልል በሚገኘው አዲግራት ከተማ 43 ኪሎ ሜትር በሚርቅ ቦታ ላይ ባለፈው ሰኞ በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘግቧል። በጥቅምት ወር መጀመሪያ በተከታታይ በተከሰቱ የመሬት መንቀጥቀጦች ሳቢያ በአፋርና ትግራይ ክልል ባሉ አካባቢዎች በሚገኙ በርካታ ቤቶችና አገልግሎት መስጫ ተቋማት ፈርሰዋል። በአፋር ክልል በርሃሌ ወረዳ የነበረው ርዕደ መሬት ባደረሰው ጉዳት 43 ሰዎች ከመኖሪያቸው መፈናቀላቸውን የአካባቢው ባለስልጣናት በወቅቱ አስታውቀ

በኬንያ የባህር ጠረፍ አካባቢ አንድ አነስተኛ አውሮፕላን ተከስክሶ 12 ሰዎች ሳይሞቱ አይቀሩም ተባለም። አውሮፕላኑ ሀገር ጎብኚዎችን አሳፍሮ በኬንያ ወደ ዋነኛው የሀገር ጎብኚዎች መዳረሻ ነው ወደ ተባለው የማሳይ ማራ ብሔራዊ ጥብቅ ፓርክ እያመራ እንደነበር ባለስልጣናት ተናግረዋል። አደጋው የደረሰው ከዲያኒ አውሮፕላን ማረፊያ 40 ኪሎ ሜትር ርቆ በሚገኘው ኮረብታማ ደን ውስጥ መሆኑን የገለጹት ባለስልጣናቱም ለአደጋው መንስኤ የሆነውን ጉዳይ በማጣራት ላይ መሆናቸውን ማመላከታቸውን ጠቅሶ አሶ ፕሬስ ዘግቧል። አውሮፕላኑ 12 ሰዎችን አሳፍሮ እንደነበረ የገለጹ ባለስልጣናቱ ከአደጋው በኋላ በሕይወት የተረፈ ሰው ስለመኖሩ ማረጋገጫ አላገኙም። የሕይወት አድን ቡድን ወደ ስፍራው ማቅናቱ በዘገባው ተካቷል። ሩሲያ በኒውክሌር ኃይል የሚንቀሳቀስ አዲስ ሚሳኤል ሙከራ ማድረጓን አስታወቀች። የሩሲያ ጦር ኢታማዦር ሹም ቫሌሪ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩም ለብዙ ዓመታት መጓዝ የሚችል በኒውክሌር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል ብለዋል። ሚሳኤሉ 14,000 ኪሎ ሜትር ርቀት የሸፈነ ሲሆን፣ ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂያዊ ጠቀሜታ እና ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከሁለት ዓመታት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። በመጨረሻ የሱዳን አማፂያን በርስ በርስ ጦርነቱ ትልቅ ለውጥ ያመጣል የተባለ ከተማን መቆጣጠሩን ገለፀ። ቡድኑ አልፋሸርን ከአልሸባብ ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነፃ አውጥቶ በቁጥጥር ስር ማዋሉን ተናግሯል። ዝርዝሩ እንደሚከተል ይቀርባል። የሱዳን ፈጥኖ ደራሽ ኃይል በርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የኤልፋሸር ምዕራባዊ ከተማ መቆጣጠሩን ገለጸ። ቡድኑ በማዕከላዊ ድረገጾች ላይ ባወጣው መግለጫ ኤልፋሸርን ከአሸባሪው ሰራዊቱ ጋር ከሚተባብሩት ታጣቂዎችና ከቅጥረኞች መዳፍ ነፃ አውጥቶ በቁጥጥር ስር መዋሉን ተናግሯል። አርስፍ ኤልፋሸርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለው የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል ተብሎ አለ። ይህ የሆነው አማጺ ቡድኑ የጦሩ ስድስተኛ ሶስተኛ ዲቪዥን ዋና መስሪያ ቤት በቁጥጥር ስር መዋሉን ካስታወቀ እና ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶችን መማረኩን ይፋ ካደረገ በኋላ ነው። ቢቢሲ በማዕከላዊ ሚዲያ ላይ በስፋት የሚዘዋወሩና በሱዳን ጦር ሰራዊቱ ካምፕ ውስጥ የአርኤፍኤስ ተዋጊዎች የሚያሳዩትን ተንቀሳቃሽ ምስሎች ትክክለኛነት አረጋግጧል። አርኤስኤፍ ላለፉት 18 ወራት አልፋሸርን ከቦ የሰራዊቱ ካምፖችንና ሰላማዊ ዜጎች ላይ ተደጋጋሚ ድብደባ ሲፈጽም እንደነበር ተነግሯል። ግጭቱም ወደ 300ሺህ የሚጠጉ ሰዎች መንቀሳቀስ አለመቻላቸው ተገልጿ አለ። በነሐሴ ወሬ ሳተላይት ምስሎች በከተማዋ ዙሪያ የሰዎችን እንቅስቃሴ ለመገደብ ሰፋፊ ግንቦችን መገንባታቸውን አሳይተዋለ። አርስፍ ለሳምንታት ከበርካታ አቅጣጫዎች በአካባቢው የጦር ሰራዊት ዋና መስሪያ ቤት ተደርጎ ወደሚቆጠረው ስድስተኛ እግረኛ ጦር ማዘዣ ሲጠጋ እንደነበር ተነግሮ አለ። የተባበሩ መንግስታት ድርጅት የእርዳታ ኃላፊ ቶም ፍሌቸር እሁድ እለት እንደተናገሩት ከአልፋሸር በሚወጡ ዘገባዎች በጣም ሰግቻለሁ በማለት በዳርፎር እና በተቀረው ሱዳን አፋጣኝ የተኩስ አቁም እንዲደረግ ጠይቀዋል። ፍሌቸር በመግለጫቸው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች መውጫአቸው በፍርሃት በድብደባና በረሃብ ውስጥ ናቸው ብለዋል። አሜሪካ በበኩሏ አርኤስኤፍ በዳርፉር አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ወንጀል ፈጽሟል ብሏለች። በሱዳን የፈጥኖ ደራሹ እና የሱዳን ጦር ከፍተኛ አዛዦች በመካከላቸው ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው ከአውሮፓውያን 2023 ጀምሮ በግጭት ውስጥ ትገኛለች። በግጭቱ በመላው ሀገሪቱ ከ150 ሺህ በላይ ሰዎች ሲሞቱ 12 ሚሊዮን የሚጠጉ ደግሞ ቤትና ንብረታቸውን በመልቀቅ ተሰደዋል። የምባለም ላይ ከደረሱ ሰብአዊ ቀውሶች አንዱ መሆኑ ይነገራል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ነ ያንቱ አብዱ ነበርኩ። በካሜራ እና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎቹ የኦሮሚያ ልበን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም